ሽርሽ እና ሁ ሰደስስ ላላላት፣ እንዴ ብቻ ጉንጨን ያምሻል። ምን ነው ምን ነው፣ እና ቢሳምን ችግር አለ? ወይዘሮ ሄርሜላ አንቺም እኮ ከሰው የሰው ባል እኮ ነው የቀማሹ። እኔ የምለው እቺ ልጅ ትክክለኛ ባሏ አርጋዋለች እንዴ? እኔ የሰማሁት ነገር ሰሜት አካባቢ ሁለት ባለ ሁለት መኝታ ተከራይተው አብረው እየኖሩ ነው የሚባለው ነገር እውነት ሆነልኝ ዛሬ። ሰው ነበር የነገረኝ። ለካ አብራችሁ እየኖራችሁ ነው። ምክንያቱም ትቀናለች ሌላ ሴት ሲመጣ። አንቺ ኮ ከሩታን የቀማሹ ሩታን ገፍታችሁ ገፍታችሁ ዳር አርጋችሁ፣ ዛሬ ደግሞ ተጨማሪ ሌላ አጫዋች የመሀል ኳስ ተጫዋች ሴት ይዛችሁ መጣችሁ። አብርሽ ደግሞ አንዴ ልሳምክ ሲባል እንዴት እንትን ትላለህ? አንተ እኮ ያልሳመችክ ሴት በምድር ላይ የለም። ለማንኛውም የሴት ድሮን ብዬ ካለሁ አብርሽ፣ የሴት ድሮን። ሴቶቹን ግን ከየት እንደምታማጣቸው ባላቅም፣ ግን አይኖ ሄርሜላን ታቃታለ፣ ቡታጀራ ላይ እናቃለን፣ እቺንም አቃታለሁ ግን ሴቶቹን ከየት እንደምታማጣቸው ባላቅም ግን በዚህ ደረጃ ሴቶቹ ራሱ ክብራቸውን ዝቅ የሚያደረጉ ሴቶች ሳይ ያስጠላኛል። የእውነት ያስጠላኛል፣ አይገልፀውም፣ ያስጠላኛል። ቢኮዝ ነገ የምትኖሪው ላይፍ አለሽ። እዚህ ጋር የምታደርጊው ነገሮች ነገ ልጆች ያዩታል። ገባሽ? እና አሁን መተሽ ከሄርሜላ እንትን ብለሽ የፈለገ ፕራንክን ቢሆን ግን ያው አብራችሁ እንትን ያላችሁት ነገር ነው። ፕራንክን ቢሆን ራሱ ሩታን ገፍታችሁ ገፍታችሁ ዳር ላይ አውጥታችሁ አንቺ ደግሞ ልክ የግልሽ እቃ አስመስለሽ ሄርሜላ ተብዬዋ፣ እንዴት ለምን ኬትን የመጣችው እቺ አሁን ኦዲንስ ናት ማለት ነው ምናምን ነገር አይነት ነገር አክት አረገች ማለት ነው። አንቺ እኮ ከሩታኔ ቀማሽ፣ የቀማሹ ሄርሜላ። እሱ ግን ዛሬ የማክሰኞ ቀጠሮ ስላለበት ማክሰኞ ፍርድ ቤት ቀጠሮ ስላለበት ዛሬ ጠዋት የሩታ ቤት ሰዎች ጋር ሽማግሌ ልኮ ነበረ ሽማግሌ ልኮ ነበረ። ወደ ቤቷ ትመለስ፣ እኔ ከፈለገች ቤቱን እለቅላታለሁ ብላ ብላ ብላ ብላ ሲል ነበረ። አሁን ከአንቺ ጋር ደግሞ ከሰዓት በኋላ ይህን ቪዲዮ ሰርቷል። ሌላ ሴት አምጥቶ ጉንጩን እያስላሰት እኔማ ሩታ የምሬኝ ነው ምልሽ፣ ጀግና ሴት ሁኚ። ይሄ ሰው አይሆንሽም፣ በእውነት አይሆንሽም። ትናንትና ያንን ሰርቶ እኛ ትናንት ስለተቃወም ነው ዛሬ ደግሞ የትናንትናው መቃወማችንን ማለሳለሻ ፕራንክ ነው። የምትስመው ሴት መጣች የምትስመው ሴት አይገርማችሁ፣ የምትስመው ሴት እሱን የምትስም ጉንጩን የምትልስ ሴት መጣች። በጣም በጣም እኮ ነው የምትገርሙኝ። እኔ በጣም ትገርሙኛላችሁ። እሩታን ገፍታችሁ ተጠቅማችሁባት፣ ገቧችሁ፣ እዚህ ደረጃ አድርሳችሁ ሄርሜላ ተብዬ በማስታረቅ ሰበብም ምንም በማለት ሰበብ ጠጋ ጠጋ ብለሽ አንቺ ምንም እንዳላጠፋሽ አይነት ሴት ሆነሽ ቀርበሽ እሷን ገፍተሽ ከጨዋታ ውጪ አድርገሽ ኦኬ። ዛሬ አንቺ እሱ ቤት ገብተሽ ከሱ ጋር አብረሽ እየኖርሽ ቀን ቀን ቤቱ ይሄድሽ እየዋልሽ ማታ ማታ አብራችሁ ተያይዛችሁ በመኪና እዛ ሰሜት አዲስ የተከራያችሁት ቤት ውስጥ እየኖራችሁ ምንም እንዳልተፈጠረ ምንም እንደማታውቂ ሰው ለእኛ ለማሳየት አትሞክሪ። ሚስጥራችሁ፣ ገመናችሁ ውጪ ሰው ያውቃል ብዙ ሰው እቺ ደግሞ የመጣችው ዛሬ ፕራንክ ልሰራ የመጣችው ሴት፣ አርፈሽ አድበሽ ተቀመጪ፣ አድበሽ ተቀመጪ። የማታቂበት ህይወት ውስጥ የማታቂ ፕሮሰስ ውስጥ አትግቢ። ገባሽ? እኔ በጣም የገርመኝ የሄር ሚላ እንደዚህ እንዴት እንዲ የግሉ አርጋዋለች። ጋይስ እኛማ ሩታህታችን እንኳን ተገላገልሽ። እንኳን የእውነት ይሄ ሰው እንኳን ለትዳር ለአዳር አይሆንም፣ እንኳን ለትዳር ለአዳር አይሆንም። እኔ ሴቶቹን ኬት እንደሚያመጣቸው ኬት ኤክስፖርት እንደሚያደርጋቸው አናቅም። እኔ ሴቶቹን እየተከለ ነው የሚያበቅላቸው የሚያሳድጋቸው። እኔ እኔ ኬት ኦርደር እያደረገ እንደሚያመጣቸው አላቅም። በጣም አዝኛለሁ። በጣም ተሰምቶኛል። ለምን እንደተሰማኝ ታውቃላችሁ? ሄርሜላ ልክ የግሏ የራሷ የመጀመሪያው እንደሆነ ነገር እሷም እኮ ከሰው ነው የወሰደችው በደንብ አርጋ አይኖ ትላንትና፣ ምናለ እኔና እሷ እኔና ሩታ ተጣልተን ነበር መጀመሪያም ሄርሜላ ከመምጣቷ በፊት አለ ቢሆንም ግን በጣም ብዙ ጊዜ ሄርሜላ ከመምጣቷ በፊት ብዙ ጊዜ ተጣልታችሁ ታርቃችሁ ነበር እንጂ በዚህ ደረጃ ፍቺ ውሳኔ እስኪጸድቅ ድረስ ፍርድ ቤት ደረጃ ሄዳችሁ አታውቁም። አንተ ሄርሜላን ስታገኝ መለማመጡንም ተውክ፣ እባክሽን ማለቱን ተውክ፣ ሩታን ትተክ፣ ሙሉ ለሙሉ ፍቅርህ ለሄርሜላ ሆነ። እኛን ግን ለመሸወድ፣ እኛን ለመዋሸት ግን በፊትም ጸበኞች ነበርን ምናምን ምናምን ነገር አልክ። እንደገና እሺ ለምን ላክ ጠዋት እነ ሩታ ቤተሰቦች ሰዎች ጋር ወይም ሩታ ጋር ለምን ሽማግሌ ላክ ለምን ላክ ቤቷ ነው ትግባ ለምን አልክ እኔ ከፈለገች ቤቱን ለቅቄላ ትወጣለሁ አዎ አንተ ቤት ተከራይተሃል ሰሜት አካባቢ ባለ ሁለት መኝታ ተከራይተህ ከኤርሜላ ጋር እየኖርክ ነው እኛ መረጃ ይደርሰናል አባቱ አንተ ብቻ እኮ አይደለም ሸገር የምትኖረው ይኖ እኛም የሸገር ልጆች ነን እያንዳንዷን ነገር እናውቃለን መውጫ መግቢያው መውጫውን ምኑን ምኑን እናውቃለን እያንዳንዷን ነገር ኦኬ፣ ስለዚህ እኔ መናገር የምፈልገው አሁን ምንድን ነው፣ ሄርሜላ በጣም ተጨማለቅሽ ተጨማለቅሽ፣ ጭራሽ እሱ አብርሽ ተነካብሽ። ውህ በጣም ሰማን። ባልሽ አይደል እንዴ? አብራችሁ ወልዳችሁ ከብዳችሁ የምትኖሩ ሰዎች እኮ ናችሁ። ወረታው በቃ ታይ ታይ ታይ። ህፃን ናት እንዴች ሄርሜላ፣ አክቷ ሁሉ እንደ ህፃን ስትታይ፣ ትልቅ ሰው ናት ግን አክቷ እንደ ህፃን ነው። በቃ እንዳትነኪብኝ ምናምን ነገር ልሳም ውስጥል ያዙ ይልቀቆይ ምናምን። አንቺ ከሄርሜላ እኮ ከሩታ ላይ እኮ ነው ሩታን ገፍታችሁ ገፍታችሁ ከአዲስ አበባ አስወጥታችሁ ሌላ ቦታ ወሰዳችኋት። ገፍታችሁ ገፍታችሁ በቃ ገፍታችሁ ገፍታችሁን ያስወጣችኋት ከጨዋታ ውጭ ያደረጋችኋት ምድረ ወረበላ ባለቂውላ